ካልተቸገሩን እንዴት ጣፋጭ ነበር በርገሩ ጠቋራይና ሞኝ ሁሌ ሲያስተኛኝ ይኸው መድኃኒቱ አኩል ላይ ገባኝ። ምስርም ብትበላ ዳጣውን ብትበላ አያምህም አይልጥህም ኪስህ ግን ከሞላ ፓፓዬ ብትጠጣ ወተቱን ብትጠጣ ይልጥሃል። ጨጓራ ከነክ የሰገንዘብ ካጣ ካላቶ ካልተቸገሩ እንዴት ይጣፍጥ አልበርገሩ፣ ካላቶ ካልተቸገሩ እንዴት ይጣፍጥ አልበርገሩ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ድናይ ትውዳችሁ ትክብራችሁ ቤተሰቦች ሰላም እንዴት ናችሁ? ካላችሁ ልኝ ወይ ያለሁኝ አልሐምዱሊላ። እናንተም ሰላም ትሆኑ ዘንድ አይዘውትር ምኞቴ ነው። እንግዲህ ቤተሰብ ብዬ እናትነት እናትነትን፣ የእናትነት ወግ ማድረጉ ሊደርሳል ነው ማለት ነው። አንድ ጥያቄ ብቻ አንድ ጥያቄ አንድ ደግሞ እገዛ እፈልጋለሁ። የመጀመሪያ እገዛው ይችን ዘጠኝ ወር ለአንቺና ለፈዋድ ትተናል፣ ለአንቺና ለንግስቷና ለንጉሱ እፉዬ። ሴት ልጅ ስታረግስ እንክብካቤን ትፈልጋለች፣ ትወዳለች። እግር ማጠቡን፣ ወገን መደገፉን፣ ሆር መደገፉን፣ ግንባር መሳሙን ለእፉዬ ትተናል። አንቺ ደግሞ ዘጠኝ ወር መሸከሟ፣ ከዘጠኝ ወር በኋላ አታውቂንም፣ አናውቅሽም። ትምህርትሽንም ትማሪያለሽ፣ ስራሽንም ትሰሪያለሽ። እኛ እያለን ምንም ምንም የሚያሳስብሽ ነገር የለም፣ ምንም የሚያሳስብሽ ነገር የለም። አንቺን ብቻ ይችን ዘጠኝ ወሯን እና እና የአንድ ቀኗን ምጧን እሷን እንደምንም እንድትቸገሪን እንፈልጋለን ንግስቷ። ከዛ ውጭ ደግሞ አየሽ፣ አየሽ፣ በጭንቅሽ አየሽ፣ ብሩክ ራሱ እያነከሰ እግሩን እየገተተ እኛ ራሱ በቅርብ ብንሆን ምን እንደምናደርግ ኢማጂን፣ ምን እንደምንሆን ማለት ነው። ስለዚህ አንችም አንቺም የእናትነቱን ጣዕም ፏዋዴም የአባትነቱን ታቃላችሁ አይደለ ስለዚህ እባክሽ ንግሥቷ፣ ይህችን ዘጠኝ ወር አንቺም ተቸገርን። እፉዬ ደግሞ እንክብካቤ ሴት ልጅ ስታረግዝ ጊዜ የበታችነት ስሜት ይሰማታል። የእውነት ወገኖች እንዳንተ ወንዶቹ አትረዱም። ሴት የሆነ ብቻ ነው የሚያውቀው። ሴት የሆነ ሴት ልጅ ስታረግዝ ጊዜ የበታችነት ስሜት ይሰማታል። ድካሙ ምናምን ነገሮችን እንቅልፍ ስተኛ አለመመቸት አለ፣ ገባችሁ? ምግብ አለመስማማት አለ ፍላጎት የተለያዩ መገኘት የማይችሉት ነገሮች ፍላጎት በጣም ይጨምራል። ያ ፍላጎቷ ላለማሟላት ተፈልጎ ሳይሆን ተፈልጎ ሳይሆን የማይገኝም ሊሆን ይችላል። እኔ አስታውሳለሁ በቅርብ አንዷ እህቴ አንዷ ጓደኛ አርግዛ ኢትዮጵያ ገብታ ሩቅዬ አለችኝ አልኳት ዛተር አማረኛ አለችኝ። ኢትዮጵያ ውስጥ ደግሞ ዛተር የለም፣ እኔ እስከማቅ እንደሌለ ነው ማቀው። ስለዚህ እነዚህ እነዚህ ነገሮች እነዚህ እነዚህ ነገሮች እንደው እነዚህ እነዚህ ነገሮች ፍቅርዬ እቺ ዘጠኝ ወር እንደምንም ብለሽ ለፈንድሻ ፋሚሊ ውለት አዋይለት ዘጠኝ ወሯን ብቻ ያጂ፣ ትምህርትሽን ትማሪያለሽ፣ ስራሽን ትሰሪያለሽ። ከዛ እስከዚያ ድረስ ከዘጠኝ ወር እስከ ዘጠኝ ወር ውስጥ በእነዚህ በዘጠኝ ወር ውስጥ ሴት ልጅ እንደነገርኳችሁ የበታችንነት ስሜት ይሰማታል። በቃ አይ እኔ በቃ ታሰርኩኝ አደለ ትምህርትስፔሻ ትምህርት የመማር ይችላሉ። እንደገና ደግሞ ልጅቱ እስከምጠነክር ስራ እንዴት ነው ምሆነ ምናምን ነው ወይ ምንም አያሳስብም። አንቺ ብቻ በርትተሽ ይችን ዘጠኝ ወር እንደምን ብለሽ እንዴት ጅልን ነው የምንፈልገው። ዘጠኝ ወሯንና አንድ ቀኑ አመት ከዛ በኋላ ያለውን ነገር ለኛ ትዩ። አንድ ሎሚ ለአምሳ ሰው ጌጡ ነው፣ ለአንድ ሰው ግን ሲሆን ሸክም ነው። ስለዚህ ፈንዲሻ ፋሚሊ ወገቡን ወጥሮ ትምህርትሽን ትማሪያለሽ። ልጃችን ያርጋል፣ ልጃችን ታርጋለች። ስም ለማውጣት ደግሞ የተዘጋጃቸው ሰዎች ተዘጋጁ። ካልሆነ በጣም ስም መውጣት ስም ወጥቶ በጣም የስም መብዛት ከመጣ በጣም እናደርገዋለን። እሺ እንዳትጨናነቁ። አንቺ ግን ንግስቷ ትምህርትሽን ትማሪያለሽ፣ ስራሽን ትሰሪያለሽ፣ የተለያዩ ስራዎችሽን ታካሄጃለሽ፣ መብትሽ ነው። ንጉሱ እስከዛ ድረስ ሴት ልጅ እንደነገርኩ ስታረግስ ግንባሯን መሳ ያስፈልጋታል፣ ወገቧ መገደፍ፣ እግሯ ማጠብ ታቃላችሁ እርጉዞች እኮ ማለት ነው። እንደ ሰፌድ እንቁላል እንደዚህ ሲንከባከባቸው ይወዳሉ። እና ይችን ነገር ብቻ አንተ ውለታ እንድትውልልን እንፈልጋለን። ከዛ ውጭ ያለ ምንም አያሳስብም። ምንም አያሳስብም። እንደ ምን እኛ ለመቼ ነው የምናገለግለው? ቆይ እስኪ ለመቼ ነው የምናገለግለው? እንዴ ቲምነን ቲምነን ቲምነን ቲምነን ቲምነን ማለት እኮ አይጠቅምም እኮ። በቃ ወጥረን ነው የምንሰራው፣ ወጥረን ወጥረን፣ በደንብ ወጥረን አፈር ግጠን ነው የምናሳድገው። የአንቺ እርዳታ የሚያስፈልገን እስከዚህ እስከ ዘጠኝ ወር ብቻ ነው። ከዚሁ ነው ምተ ልዩ ከዚህ ነው የምናሳስብሽ እንጂ እስከዛ ከዛ በኋላ ያለውን ነገር ለእኛ ተዩ። ለእኛ እውነት ለምናገር ለእኛ ተዩ። ማንም ሰው ፌስታል ራሱ ኮሽ አይልም። ተንከባክበን አይደል እንደ ቤተሰብ እንደዛ የምናሳድገው። አንተም አደንግጥ፣ ቆይ ምንም አያሳስብህ። በፍጹም ኮንፊውዝ እንድትሆንብን አንፈልግም። እንደ ወንድም አለሜ እኔ እንደዚህ እንደ አይ፣ ቡራዬ። እግርህን ግን ምን አጋጥሞ ነው? ብሩክ እግርህን ምን አጋጥሞ ነው? ምን ነክቶ ነው? ወደክ? ኳስ ስትጫወት ነው ወይስ ገመድ ስትዘል ነው ወይስ ምንድን ነው? ምን አጋጠመህ? እግርህን ፈትዬ። ኧረ፣ ፍቅርዬ ፈትዬ ላይ ደግሞ ጮሽባት። እሷ እኮ ደነገጠች። ምን ታርግ? ነገርኩሽ። እሷ ምንም ምንም አረጋችልም፣ ደነገጠች እኮ። የእነሱም አለመቀበል ያንቺም እንደሰመጣ ስጮባት ደነገጠች። ምን ታርግ እስኪ ስለዚህ እንዳትጨናነቁ ማለት ነው። አብሽሩ፣ እኛ አለን፣ እኛ አለን። እኔ እኔ ከሀገር ገብቼ ነው ወደ ኢትዮጵያ ገብቼ ልጄን የፉዬን እና የፍቅርዬ ልጄ ይዤ ቁጭ ብዬ ማሳድግላቸው። እኔ ተራሴ ተንከባክቤ፣ እኔ ራሴ እንዳፈሩ ሌሎች ራሱ እርግጠኛ ነኝ። ካልሆነ ደግሞ አይ፣ ችግር የለውም፣ እኛ እናሳድጋለን። እኛ አለን፣ እኛ አለን። ደግሞ ስናሳድግ ከእናንተ ውጭ አይደለም፣ አብረን፣ አብረን፣ አብረን፣ በቃ አብረን ነው። አብረን ምን በነገራችን ላይ ንግስቷ አኳን ትመረቃለች አይደል? ስራ ነው አይደል? ስራ ነው። አሁን ስራ ስለሆነ ትምህርቷን ትማራለች የሚለው ነገር ይሰራዝና ስራሽን በደም ፓርክሽ ወጥረሽ በዩቲዩብሽም ትሰሪያለሽ፣ በቲክቶክም ትሰራለሽ። እንግዲህ ደግሞ በስራ ፊልድሽም ትሰራለሽ። በፈለግሽው ነገር ላይ አንቺ ብቻ በተመችሽ ነገር ትሰራለሽ። የልጆቹ ነገር የልጅቱ ነገር ወይንም የልጆቹ ነገር ሁለት ከሆነ መሰየው ደስ ይላል። የልጆቹ ነገርና የልጅቱ ነገር ምንም አያሳስብሽ። እኛ ምንድን ነው የምናደርገው? ስራችን ምንድን ነው? እያንዳንዴ ተዘጋጅ ተዘጋጅ። ከዚህ በኋላ እንደዚህ አይነት ነገር ማየትም መስማትም አንፈልግም። በቃ እኛለን በቃ። ይህ ነው መናደድ ራሱ አያስፈልገውም። ለምን ዲኖ አማኮ ነው ይሄ እኮ ልጅ እኮ ነው የፈጣሪ ስጦታ እኮ ነው። የተሰጠሽን ስጦታ አህ መስክሬ ተቀበልሽ ትወልጃለሽ፣ ታረግ ባኖ ትወልጃለሽ ነው እቺን ዘጠኝዋ ነው እንደምን በሽ ተሸከሚልናለሽ። ከዛ በኋላ ምንም ማያሳስብሽም በቃ አለቀ። እኛ ጋር ይሆናል ማለት ነው ነገረ ስራችን በቃ እኛ ያለንበት በቃ እዚህ ላይ እኛ ያለንበት ማለት ነው። እንግዲህ ቤተሰቤ ፍዋድ የም እንደዚህ ድንግጥ ያለው የምመሰላቸው ይሄ ዶክተር ደግሞ ስራ ታድርግ እንደ ምን ማለት ነው ይህ ዶክተር እኔ አናዶኛል፣ የእውነት አናዶኛል። እንዴት ብሩክና ፏድ በተረጋጋ መልኩ እንደ ዝም ብላችሁ ይህን ሰውዬ እንደ ዝም ብላችሁ ታወሩታላችሁ? እንዴት ታወሩታላችሁ? የለበሰውን ጋዋን አውልቃችሁ ራሳችሁ እኛ ማከም እንችላለን ብላችሁ አገቡም፣ እኛ ቼክአፕ ማድረግ እንችላለን ብላችሁ አገቡበትም። እንዲህ ትቀልል ያላችሁ እንዴ? እናንተ እኮ የእውነት መስሏቸው ትስቃላችሁ። ጓዳሚዎች፣ ትንጫጭ ይሆናል። አራብሽሩ እናንተ እንዳ